በስመስላሴ መስላሴ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅድስት አርሴማ ሰማዕት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን እናምናለን፣ ለዘላለሙ አሜን። ይህንን መጽሐፍ ያነበበ የተረጎመ፣ የሰማውን የቅድስት አርሴማ ከእግዚአብሔር ዘንድ ይቀበላልና። ሰላም ለጽንሰት ቲኪቫ አባታት ጸሎት ለመፀነስሽን ሰላምታ ይገባል። በእግዚአብሔር ፍቃድ ከእናትሽን ማህፀን ለመወለድሽን ሰላምታ ይገባል። ለዚችን ንግግር መግቻ የሚሆነውን የምስጋና መብራት በአንቺን እሹምበትን ዘንድ አንደበቴንም ማሰማምልን በጭንቀትን ጊዜንም ባለቤትን አንቺነሽ እና ሰላም ለዝክረ ስምኪ በቃል ኪዳን መጎናጽፈ ለተጠቀለለውን ስምሽን መታሰቢያ ሰላምታ ይገባል። የጥራቱን ሀብተ ለሚያበራውን ጠጉርሽን ሰላምታ ይገባል።

የእሳትን እንዲህኑን ስቃይንም በአንቺን ጠፈን የታመነ ታሪክሽን ነው እንዲሁንም ይላል እና ሰላም ለቃለኪ የተበተን ትን ልቡና ለሚሰበሰቡትን ቃልሽን ሰላምታ ይገባል። ለው ኃጢአትን ለሚያደነው ሕይወትን ትንፋስሽን ሰላምታ ይገባል። የምስኪኖችን ተስፋ የደካሞችን አረጋጊ አርሴማሆ የሚያቃጥለውንም ሰዓትንና ከባዱን ከሚሆነው ጨለማ ዘመን

ሰላም ለልብኪ ጨለማን እና በቀልን ለተባሉ ልብሽን ሰላምታ ይገባል። እንደ አዲሱ ወንጌል ምቾት ንጹህ ለሚሆነ እንኩላል ቤ ሰላምታ ይገባል። ቅድስት አርሴማ ማውዝ ውስጥ ለሚሆኑት የስላሴን ስምንና መታመን በተጠራ ጊዜ በኃይልን እና በሬድትን ቀንጣ እንዳጎንን ጣዖታትንም ፈረሰ።

ለያላለውንም ሰላምታ ይገባል። መድኃኒታችን ክርስቶስን ብሽራ አርሴማ ሆይ ከተወደደው ጌታችን ጋር ሰማያዊ ከሚሆነው ሰርግ ቤት ውስጥንም በተቀመጥሽ ጊዜ በቃል ኪዳንሽን መክፈቻን ደጃፍንን ለኔን ክፈችልኝ። ሰላም ለአቃዊኬ የሕሙማን መታጠቂያ ለታጠቀው ንጉሥ ሰላም ይገባል። ቁመቱን ለተጎራበት ሕመምቶችሽን ምብብቶችን ሰላም ይገባል። አርሴማ ሆይ መብራትን ባ

አንቺ አርሴማ ሆይ ከጎንጆ ቤት ምስክርነትን ቦታ እንግዳ በሚሆነ ረዴተሽን ነው ዳጉ ወዳጄሽንም አድኚ የልቤንን በሽታ እንዳስጨነቀኝ ሰላም ለቆመኪ የባለማልነትና የማረፊያ ምንጮችን ዘወትር ለሚጠጠው የደጋግም ዛፉ ለሚመስለው ቁመት ሰላምታ ይገባል። በክፉ ዘመናትን ከመውደቅን ደግሞ ከደካምንም አድኝኝ አርሴማ ሆይ የመጽሐፍትሽም መቆለፊያ ከፍትን ዘንድ ስምሽም የልመና የጸሎትንም ሆንልኝ። ሰላም ለመልክ እኪ ደመና ዝሙት የሸፈነውንም የወንጀለኛውንም ንጉስን ልቤን በገደለ አልገሽን ሰላምታ ይቀበል። አርሴማ ሆይ ቅዱስ በሚሆነው መስቀል ምልክትን አድኝኝ። ወደ ምስጋናና ወደ ደስታ እና የፍቅድሽን ገመደን ልቤንን ስቦታለና። ሰላም ለፀሐተ ነፍስኪ ወደ አዘነበለው አንገድሽን ለሚያልፈን ሰይፍን ጊዜ ስለነፍስሽን ሞታ ሰላምታ ይገባል አርሴማው መስቀ መስዋዕትን በሚቀበለውን ጌታሽን ዘንድ የተረፈውንም ረዴተሽ ነው። በሌላይም የሚውረድን ዘንድ በከንፈርና በአፋ ለምንሻለው የተቆጠሩ ሞዘሽም ይህንን ነገር ማሳየቶኛል። እና ሰላም ለበድነ ስጋ ከጨረቃ ለመሰለን ለስጋሽን በድነ ሰላምታ ይገባል። በምስጋና ወነተኞችን መላእክተችን ለተቀደሰ መገነዝሽን ሰላምታ ይገባል። ቅድስት አርሴማ ሆይ ከጠልቀን ጥፋት ወደ ውስጥ ከግብፅን ከተማ ጠላቶችን በምስጋና ቃል ኪዳነሽ

ምስጋናውን የሚጥቀብ ሰላም ለፍልሰተ ስጋኪ በፈጣሪ ቃልን ለተመሰገነውን ለስጋሽን ማፈለስን ሰላም ተይገባል። የዚችንም ዓለም ኑሮ ላልፈለጉትንም ስጋሽን ሰላም ተይገባል። ብልጽግና ብልጽ በዝበይታ አሴማሆ ችግርን እንዳይ እንዳላይን ከበረከት ደቃን መጋቢን ማረስን አልችልምና ጥቂቱን በረከትንም

ለአብ ምስጋና ይገባል ፈጥኖ ለረዳን። ለወልድ ምስጋና ይገባል ስልጣንን ለሰጠን። ለመንፈስ ቅዱስ ምስጋና ይገባል ቃል ኪዳን ሺያ ሲሆን፣ አርሴማ ሆይ የታመነውን ምስጋና ሸንማነ አነ ብህንባለሁ አጢያንም ታማልጅን ዘንድ የቅድስት አርሴማ አምላክ ቅዱስ እግዚአብሔር ይህን አገልጋይ ሁኑ አገራችንን ኢትዮጵያ በጸሎታቸው አስቡን አትርሱን፣ ያሉት ወገኖቻችን በአብ ወወልድ ወመንፈስ ቅዱስ ለተጠመቅን ምእመናን አጽራረ ቤተ ክርስቲያን ከጥጋታ ይሁን ይሁን ይትቀደስ ስምከ ፈቃድ ከመሰማይ